ጳውሎስ ምእመናንን በታላቅ ኀዘን ከመተው በፊት ያበረታታቸው እንዴት ነው? ጳውሎስ ከመሄዱ በፊት የታማኝነት ምሳሌውን በማሳሰብ አማኞችን አበረታቷቸዋል። ጌታን በትህትና፣ በእንባና በፈተና እንዴት እንዳገለገለው ተናግሯል። ጳውሎስ በአደባባይም ሆነ ከቤት ወደ ቤት እያስተማራቸው ምንም ጠቃሚ ነገር አልዘገየም። ህይወቱ ለእግዚአብሔር እና ለቤተ ክርስቲያን የመሰጠት እና የፍቅር ምስክርነት ነበር። በተጨማሪም ጳውሎስ ስለ ክርስቶስ መከራን ስለ መጽናት በተናገረው ሐሳብ አበረታቷቸዋል። ወደ ኢየሩሳሌም እንደሚሄድ ነገራቸው፣ በዚያ የሚሆነውን ነገር ሳያውቅ፣ ችግር እየጠበቀው ካልሆነ በቀር። ሆኖም ሩጫውንና አገልግሎቱን እስካልጨረሰ ድረስ ሕይወቱ ምንም ትርጉም እንደሌለው ተናግሯል። ድፍረቱ አማኞች በራሳቸው ፈተና ታማኝ ሆነው እንዲቀጥሉ ብርታት ሰጣቸው። የበለጠ ለማነጽ፣ ጳውሎስ ለእግዚአብሔርና ለጸጋው ቃል አሳልፎ ሰጣቸው። የአምላክ ቃል እንደሚያንጻቸውና ርስት እንደሚሰጣቸው አሳስቧቸዋል። በተጨማሪም ጳውሎስ በገዛ እጁ የሚሠራ ከመሆኑም ሌላ የማንንም ሀብት የማይመኝ ምሳሌነቱን ጎላ አድርጎ ገልጿል። ደካሞችን እንዲረዱ አበረታቷቸውና ኢየሱስን ጠቅሶ ከመቀበል ይልቅ የሚሰጥ ብፁዕ ነው ብሏል። በመጨረሻም ጳውሎስ ከእነርሱ ጋር ጸለየ፣ ብዙ ልቅሶና ኀዘንም ሆነ። ምእመናኑም አቅፈው፣ ሳሙት እና ዳግም እንዳያዩት ልባቸው ተሰበረ። ቢያዝኑም በክርስቶስ ባለው ፍቅር፣ ምሳሌ እና ተስፋ በረታ። የእሱ ስንብት በጥልቅ ስሜት የተሞላ፣ ነገር ግን በመንፈሳዊ ማበረታቻ የተሞላ ነበር።